መጫን ቤተሰብ የሆኑ እንዲሁም ነባር ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንግዲህ በዛሬ የመጣሁት በአደይ ወይንም ደግሞ ሰራተኛዋ አደይ በሚለው ተከታታይ ድራማ ነው። በባለፈው ፓርት ላይ እንግዲህ በመጨረሻም አደይን አፍነው እዘዋት ሄደዋል ማለት ነው። ይሄን ነገር ያደረገችው ወይንም ደግሞ አደይ እንድትያያዝ እንድታፈን ያደረገችው ዋና ስራውን የሰራችው ደግሞ ፍቅር ነች። ፍቅር እንዳደረገችው ይህን ሴራ እንደ አሴረችው ደግሞ ማንም አያውቅም። ከነ ኤላ ጋ ሂጅና ስራሽን ስሪ በማለት እንግዲህ አደይን ልካት ነበረ። ግን ደግሞ አደይን እንደላከችው ከሰዎች ጋር ተገናኝታ አሁን በዚህ ትመጣለች፣ ጠብቋትና ነገሮችን ያቀዳችኋቸውን ነገሮች አድርጉ በማለት እንግዲህ ከ ሰዎች ጋር ተስማምታ ነበረ። ወደ ቤቷ እየተመለሰችው ፍቅር ማለት ነው። እንግዲህ ኤላ ጋም ስራዋን ከሰራች በኋላ ወደ ቤቴ ሊሄድ ነው በማለት አደይ ወደ ቤቷ በምትሄደች ባለችበት ሰዓት ነበረ እንግዲህ የወሰዷት ማለት ነው። እና ሰቃይ ውስጥ እና በጣም አስቸጋሪ እንትን ላይ ነው ያለችው። እህቷም እንግዲህ እጅግ በጣም እያለቀሰች ከፍቷት ነው ያለችው። ሰዓቱን እያየች አሁን ከአሁን ትመጣለች እያለች በጣም ከፍቷት ነበረ ያው እነ ዳዊት እነ ሊዲያ ደግሞ እንዲሁም ፍቅር ሁላቸውም በማሰብ ደረጃ እያለ ኤላ ጋር ሄዶ ዳዊት እጅግ በጣም ተናዶ ነበረ። ምክንያቱም የት ነው ያደረጋችዋት አደየታለሽ በማለት እንግዲህ ከኤላ ጋር ዲብ ገጥሞ ነበረ ማለት ነው። እሱ ደግሞ ምንም የማቀው ነገር የለም ከኔ ጋር ስራዋን ሰርታ ጨርሳ ወታለሽ በሰላም ስለዚህ፣ እኔ አይደለሁም ሲጀመር ሁላችሁም አጠቃላይ ከቤቴ ውጡልኝ። ማንም ሰው ጠርቻው አይደለም የመጣው፣ ዝም ብሎ ነው የመጣው። አደይ የምትኮን ጠርቻት አይደለም፣ ፍቅር ነች የላከቻት። ስለዚህ ስራዋን ጨርሳ ደግሞ ተመልሳለች፣ በማለት እንግዲህ ሁላቸውንም ኤላ ከቤት አባሯቸዋል ማለት ነው። ምክንያቱም እሱ በማያውቀው ነገር ብዙ ነገሮች እየተባለ ስለነበር ማለት ነው። እና ወደ ቤት ተመልሶ ግን ከፍቅር ጋር ነበር የጮህባት ዲም ማለት ነው። አንቺ ነሽ ይሄን ነገር ያደረግሽው፣ ይሄን ነገር ካደረግሽ ግን በፍጹም አለቅሽም በማለት እንግዲህ እዞ በጣም ሲያስፈራራት ነበረ። ያደይ እህትም እጅግ በጣም ተጨንቃለች። እህቴ ኮ በጣም መልካም ነች፣ ግን ለምንድን ነው እንደዚህ የሆነችው? ማንስ ሊሆን ማን ሊወስዳት ይችላል? የት ስሂዳ ይሆናል? እኔንትታ እንደዚህ ታመሜማ የሆነ ነገር ካልሆነች በስተቀር በምንም ታምር አተወኝም። ስለዚህ የሆነ ነገር ሆናለች። የባካችሁን አፈላልጉልኝ እህቴን እያለች ያው እንግዲህ ብዙ እንትን ብላለች ማለት ነው። እንግዲህ ዲብ ወደ ቤቱ ወይንም ደግሞ ወደ ክላሱ ሲገባ ግን የሆነ ደብዳቤ አግኝቷል ማለት ነው። እሱን ደግሞ ዲብ ከዚህ በኋላ እንዳጠብቀኝ እኔ የራሴን ወግ ማዕረግ ለማየት አግብቼ የምወደውን የማፈቅረውን ሰው ይዤ ከዚህ ሂጃለሁኝ። ስለዚህ እኔን እንድጠብቀኝ አልፈልግም። አንተም የራስን ህይወት መኖር አለብ የሚል ጽሑፍ እንግዲህ ከዲብ አልጋ ላይ አግኝቶ አንብቦታል ማለት ነው። እና ወረቀቱን ግን አምቶ ለእህቱም አሳይቷት ነበረ። ይሄ በፍጹም የኔ እህት ጽሑፍ አይደለም፣ ያደይ ጽሑፍ አይደለም። ስለዚህ ከኋላ የእኔ ሴራ ያሰረሰዋለ በማለት እንግዲህ ያደይትን መልሳለታለች ማለት ነው። ሌዲያ እንግዲህ እውነት ለመናገር የሌዲያ በጣም እንደዚህ ብዙ እንትን አትበል እንጂ በጣም መልካምና የዋ የዋህ መሆኗን ዛሬ በሀያ ሁለት ፓርት ላይ ተረድቻለሁ ማለት ነው በሰዎች ብዙም ጣልቃ አትገባም በራሷ ፈታ የምትል ልጅነች ማለት ነው እንደ ፍቅር ክፉ አይደለችም ምክንያቱም ልጅቷን እንዳሰብሽው ና እንዳቀርሺው የት አድርገሻት ነው የትስ አጥፍተሻት ነው የትስ አስረሻት ነው በማለት እንግዲህ ፍቅርን ጠይቃት ነበረ እኔ የትም አላደረግኳትም። ምንም አልወሰድኳትም። ምንም ያደረግኩት ነገር የለም አርፈሽ ተቀመጭ፣ በማለት እንግዲህ ፍቅር መልስ አላታለሽ ማለት ነው። ግን እኮ ቢገባሽ፣ ላንቺም ጭምር ነው። አደይ ከዚህ ቤት ብትወጣና ከኛ ጋር ባትሆን ላንቺም ይጠቅምሻል። ኤላን ብቻሽን ለማግኘት ፍላጎትም ይሳካልሻል በማለት እንግዲህ መልሳላት ነበር ማለት ነው። ሊዲያ ደግሞ እኔ በራሴ የምተማመን ሰው ነኝ፣ ማንን ሰው ለራሴ ማድረግ ከፈለሁ እንዴት ማድረግ እንዳለብኝ አውቃለሁኝ። ስለዚህ በሰው ክፉ ነገር አላደርግም፣ እንዳንቺ አይደለሁም ፈሪ፣ በማለት እንግዲህ በመናገር ወታለች ማለት ነው። ስለዚህ አንድ ሰው ራሱን በራሱ ከተማመነ እውነት ለመናገር እከሌን በማረቅ እከሌን የሆነ በማድረግ አይደለም ሰው ወደ ራሱ እንትን ማለት ያለበት ማለት ነው። ስለዚህ ልኳን የነገረቻት ሊዲያ ለፍቅር ማለት ነው። እንግዲህ አደይ በዚህ መልኩ ትገኛለች እጅግ በጣም ተጨናንቃ። በእርግጥ ያፈናት የወሰዳት ልጅ እጅግ በጣም ቢወዳት ቢያፈቅራት፣ ሌላ ነገሮችን ያለማድረግ ራሱን እየተቆጣጠረ ነበረ ማለት ነው። ምክንያቱም እሷ የሆነ ነገር እንዲገጥማት አይደለም የፈለገው፣ ግን ደግሞ እንድትወደው እንድታፈቅረው ይፈልጋል። ይሄን ነገር ደግሞ እሷ ምንም አትወደውም አታፈቅረውም። ባለችበት ሰዓት ምንም አይነት የፍቅር ጓደኛ መያዝ አልፈለገችም እና ግን ባገኘችው አጋጣሚ ስልክ አውርቶ ክፍቱን ትቶት ስለነበረ ባገኘችው አጋጣሚ የደወለችው ከማርኮን ጋር ነበረ። ማርኮን ጋር ስደውል እንደተያዘች እና እንደታፈነች ጭሆታንም አሰምታለች ። ማርኮንም ስራውን ትቶ ወደ ቤት በችኮላ መጥቷል ማለት ነው። ሁላቸውም ስልክ ሲደውሉለት ስላላነሱለት ተሎ ብሎ ስራውን አቋርጦ ወደ ቤት ተመልሶ ሂዷል እና ይህን ሴራ ማን ያደረገው በማለት እንግዲህ ከዲብ ጋር አውርተው ነበረ፣ ተወያይተው ነበረ። ስለዚህ እኔ ደብዳቤ አስቀምጣልኛለች። ደብዳቤው ግን የእሷ ጽሑፍ እንዳልሆነ ደግሞ እህቷ ነግራኛለች። ስለዚህ የሆነ ነገርም አለ፣ የፍቅር እጅ አለበት በማለት እንግዲህ ባርኮን ራሱ እንትን ብሏል ማለት ነው እና እንግዲህ አብረው ላፈ ነው ጓደኛው እየደወለለት አደይን አፍኖ የወሰዳት ወይንም ደግሞ የአደይ ፍቅረኛ የሆነው ማለት ነው። ያው እሱ የሚወዳት የሚያፈቅራት እየደወለለት ነበር። ልጅቷ አስቸግረኛለች ከልጅቷ ላይ ምንም አይነት ነገር ላይ ማድረስ ወይም ደግሞ ማድረግ አልፈለግኩም እና አባክና በማለት እንግዲህ ሲደውልለት ነበር። ከጓደኛውም ጋር በጣም ጠጥተዋል። እንግዲህ ምን እንደሚያደርሱባት በጣም ከባድ ነው። ፓርት ሀያ ሶስት ላይ እጅግ በጣም ብዙ ነገሮች ትጎዳለች ብዬ አስባለሁ። ከዚህ በፊትም እንግዲህ ከመጀመሪያው እሱን ድራማ እየተከታተላችሁ ብዙ ፈተናዎችን አሳልፋለች አደይ ማለት ነው። አሁንም ሌላ ችግር ውስጥ ገብታለች። እንግዲህ ፍቅርም እንግዲህ ያ አደይ ከቤት ውስጥ ስለሌለች እነዲብም እነ ባርኮንም ከቤት ውስጥ የሉም ነበር በወቅቱ ማለት ነው። ስለዚህ የአደይ ንግት እንግዲህ ከቤት አስወጥታ ሰዳታለሽ ማለት ነው። ቤቴ ውጭልኝ፣ ምን ትሰሪያለሽ? በማለት እንግዲህ አስወጥታታለች። እሷም ለምናት ነበር እያለቀሰች፣ ባክሽን እህት እስከምትገኝ ድረስ ጠብቅኝን ይሄት ሄዳለ አሁን ላይ በማለት ብዙ ነገር ብላት ነበረ፣ ግን ደግሞ ልሰማት አልቻለችም። ያ ወርውራ ጎዳና ላይ ጥላታለች ማለት ነው። እና እጅግ በጣም በጣም ያሳዝናል ማለት ነው። ባርኮን ደግሞ መቶ ነበር። ወደ ቤት ወደ ቤት መቶ እንግዲህ ፍቅርን ነበር የያዛት ማለት ነው። የገንዛ አንገቷን አንቆ እንግዲህ ንገሪኝ፣ የት ነው የሄደችው? አደይ ላይ ምንድን ያደረግሽው? በማለት እንግዲህ በጣም አስጨንቆ ጠይቋት ነበረ። እሷ ግን እኔ እኮ እህትህ ነኝ፣ ልትገለኝ ነው፣ ልቀቀኝ በማለት ብዙ ነገሮችን ስለፈልፍ ነበረ። ባርኮን ደግሞ ይሄን ነገር አንቺ ነች የሰራሽው፣ ስለዚህ እባክሽን ያለችበትን ሁኔታ ያለችውን፣ የት እንዳለች የምታቂ ከሆነ ተናገሪ፣ እኔ ትዕግስቴን እያስጨረሽ ነው በማለት እንግዲህ ፍቅርን እንደዚህ አፋጦ እዟት ነበረ እሷ ግን ምንም ልትነግረው አልቻለችም ማለት ነው በመጨረሻም አብረው ቁጭ ብለው ባሉበት ሰዓት ደግሞ ትዝ ሲላቸው የአደይ እህት የለችም እና ሊዲያ እኔ ምልሽ ፍቅር የት አድርገሻት ነው የት ሄዳ ነው በማለት እንግዲህ የአደይን እህት የት እንዳለች ይጠይቃሉ እኔ አላውቅም፣ የት እንዳለች አላውቅም። እኔ ምን አውቃለሁ የእሷ ጠባቂ ነኝ ወይ? በማለት እንግዲህ መልሳለች። ቀጣይ ፓርት ምን እንደሚሆን ፓርት ምን እንደሚሆን እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። ምክንያቱም በጣም አጓጊ ላይ ነው። አደይ ጥቃት ይደርስባታል። እንደገና ደግሞ የአደይ እህት ራሱ እንደዚሁ ጎዳና ላይ ወድቃለች። አሟታል፣ አዙሮ ጥሏታል። እና ያገኟታል ወይስ አያገኟትም? አደይስ እንደው ምናልባት ካለችበት ወጥታ ምናልባት አድራሻዋ ታውቆ ወታ እንደገና የእህቷን አለመኖር ስትሰማ ምን ይሰማታል የሚለው በጣም ሁላችንም እንትን የሚል ነው። እንደገና ደግሞ ይሄ ነገር ያሴረችው ያደረገችው እንግዲህ ባርኮንም ወይም ደግሞ ዲብ ፍቅር መሆኗን ሲያውቁ ምን ያደርጋሉ የሚለው ነገር ሁላችንም እንትን ይላል ማለት ነው እና ውድ ቤተሰቦቼ በያላቸው በሰላማቸው ይብዛልኝ መልካም ጊዜ ተመኘውላችሁ።